ጤና ይስጥልን አሻም ተከታታዮች ለዛሬ ዕለተ ሮብ ግንቦት 13 2017 ዓ.ም ያጠናቀርናቸው የአሻም የምሽት ዜናዎቻችን ወደ እናንተ የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮቹን እንጠቁማችሁ። ኮሚቴው ለኢትዮጵያ ብሔራዊ ምርጫ ቦርድ የስራ አመራር አባልነት የተመረጡ ስድስት እጩዎቹን ይፋ አደረገ። ኢትዮጵያ ተቋሟን በማዘመንና ና ግልጽ አስተዳደርን በማስፈን የዲጂታል ትራንስፎርሜሽን ጥረቷን ወደ ማሳደግ እርምጃዎች እየወሰደች ትገኛለች ተባለ የኦሮሚያ ንግድ ቢሮ ባለፉት ዘጠኝ ወራት ከ 30ሺህ በላይ ህገወጥ ነጋዴዎች ላይ እርምጃ መውሰዱን ለአሻም ገለጸ ከውጭ አሜሪካ ከ175 ሚሊዮን ዶላር ያላነሰ ገንዘብ የሚያወጣ አዲስ የሚሳኤል መከላከያ ይፋ ማድረጓን አስታወቀች አስቀድመን ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ የቢዝነስና ምጣኔ ሀብት እንዲሁም የስፖርት ዘገባዎችን አካተን ይዘናል። የእለቱ ተረኛ አሳላፊ አዲስ እንግዳ ሰውነኝ። አብራችሁን እንድትቆዩ ጋብዛለሁ። ወደ ዜናዎቹ እናልፋለን። ኮሚቴው ለኢትዮጵያ ኢትዮጵያ ብሔራዊ ምርጫ ቦርድ የስራ አመራር አባልነት የተመረጡ ስድስት እጮችን ይፋ አደረገም። የኢትዮጵያ ብሔራዊ ምርጫ ቦርድ ስራ አመራር አባላት መልማይ ኮሚቴ ለቦርዱ የስራ አመራር አባልነት የተመረጡ ስድስት እጮችን ይፋ ማድረጉን ገልጿል። የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ በሰጡት መግለጫ የስራ አመራር ቦርድ አባልነት ለመምረጥ በተቀመጠው ጊዜ ውስጥ 168 እጩዎች በህዝብ መጠቆማቸውን ገልጸዋል። ከቀረቡት 168 ግለሰቦች ውስጥ በመልማዩ ኮሚቴ የተቀመጡት መስፈርቶችን ያሟሉ ስድስት እጩዎች መመረጣቸውንም ተናግረዋል። በዚህም የብሔራዊ ምርጫ ቦርድ ስራ አመራር አባል ለመሆን የተመረጡት ስድስት እጩዎች አቶ ተስፋዬ ነዋይ፣ አቶ ተክሌ ይመስል፣ ወይዘሮ ነሲም አሊ ወይዘሮ ዳሮ ጀማል፣ ወይዘሮ ፍሬህይወት ግርማ፣ ዶክተር ያሬድ ሃይለ ማርያም መሆናቸውን አሻም ከብሔራዊ ምርጫ ቦርድ ግሩፕ ያገኘችው መረጃ ያመላክታል። ኢትዮጵያ ተቋሟን በማዘመን እና ግልጽ አስተዳደርን በማስፈን የዲጂታል ትራንስፎርሜሽን ጥረቷን ወደ ማሳደግ እርምጃ እየወሰደች ትገኛለች ተባለ። መሐመድ ንጉስ አብዱ ተጨማሪ አለው። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የሰነድ ማረጋገጫና መዝገባ ኤጀንሲ ብርሃንና ሰላም ማተሚያ ድርጅትና አባይ ማተሚያና ወረቀት ማሸጊያን ጨምሮ ቁልፍ የሚባሉ የኢትዮጵያ ተቋማት የትሮይ ቴክኖሎጂዎችን በመጠቀም ላይ መሆናቸው የአሜሪካ ኤምባሲ ተጠባባቂ ምክትል ኃላፊ ናሆሜ ፊለውስ ተናግረዋል። ቴክኖሎጂው ደህንነታቸው የተጠበቁ አታሚዎች የሰነድ ማረጋገጫ ሶፍትዌሮችና ና ከፍተኛ ጥብቅ የሚደረግላቸው የፍጆታ እቃዎችን እንደ የአሜሪካ ቪዛ ና የዜግነት ማመልከቻዎች ያሉ ለሀገር ውስጥ አስተዳደር ና ለዓለም አቀፍ ግንኙነቶች አስፈላጊ ሰነዶችን ለማምረት ወሳኝ መሆናቸውንም ተጠቁሟል። የደህንነት እርምጃዎችን በተመለከተ የዜጎችን ጥረት ለመደገፍና ጠቃሚ የመረጃ ልውውጥ ለማድረግ ኢትዮጵያ ጉልህ ስራዎችን ሰርታለች። የአሜሪካ ኤምባሲ የሰነዶች ደህንነት እንዲጠበቅ በተለይ ለቢዛ ማመልከቻ ትልቅ ፍላጎት አለው። በአዲስ አበባ ብቻም ሳይሆን በመላው ኢትዮጵያ ደህንነቱ የተጠበቀ ዶክመንት ተመራጭ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ዮናስ አለማየሁ እንደገለጹት ከሆነ ትሮይ ቴክኖሎጂ የተጣራ መረጃዎችን በመያዝ ግልጽነቶችን እንደሚያጎላ ተናግረዋል። ትሮይ የግለሰብ ምዘና መረጃዎች አገልግሎት ሰነድ ለማረጋገጥና የተጣራ መረጃ በመያዝ ግልጽነት በተሞላበት መንገድ እንዲጠብቁ ይረዳል። ከስድስት ዓመት በፊት በአዲስ አበባ ከሚገኘው የአሜሪካ ኤምባሲ ጋር ከትሮይ ዲፓርትመንት አዲስ አበባ ውይይት በኋላ የተገኘው ውጤት አመርቂ፣ ዘመናዊ ሰነድን በመጠቀም ለአስፈላጊነት ተግባራዊ ለማድረግ አስችሏል። በአሜሪካ የተመሰረተው የትሮይ ግሩፕ ልዩ ዋጋ ማጭበርበርን ለመከላከልና የወሳኝ ሰነዶችን ትክክለኛነት ለማረጋገጥ በተዘጋጀው አጠቃላይ ደህንነቱ የተጠበቀ የሕትመት መፍትሄዎች የያዘ ተቋም ነው። ቴክኖሎጂዎች ይፋዊ ምስክርነቶችን በመጠበቅ ረገድ ባላቸው አስተማማኝነትና ውጤታማነት በዓለም አቀፍ ደረጃ እንደሚታወቅም ኃላፊዋ ናሆሜ ፊለውስ ተናግረዋል። መቀመጫውን በአሜሪካ ከሚገኘው ትሮይ ግሩፕ ጋር በመተባበር ኢትዮጵያ ተቋሟን የማዘመን ግቦቿን በማጠናከር ግልጽ አስተዳደርን በማስ ማስፈን እና የዲጂታል ትራንስፎርሜሽን ጥረቷን ወደ ማሳደግ እርምጃዎችን እየወሰደች እንደምትገኝም አመላክተዋል። መጠበቅ በአሜሪካ ተቀባይነት ያለው አሰራር ነው። ኢትዮጵያ ተቋሟን የማዘመን ግቦቿን በማጠናከር ግልጽ አስተዳደርን በማስፈንና የዲጂታል ትራንስፎርሜሽን ጥረቷን ወደ ማሳደግ እርምጃዎች እየወሰደች ትገኛለች። ይህ በኢትዮጵያም ለመረጃ ደኅንነትና ግልጽነት የትሮይ ካምፓኒ በአዲስ አበባ ሀሰተኛ ሰነዶችን ለመከላከል በቴክኖሎጂ የታገዘ የደህንነት መለያ ያለው ህትመትና የኤሌክትሮኒክ ኤሌክትሮኒክስ ደረቅ ማህተም እንዲተገበር ድጋፍ ያደረገ በአሜሪካን ሀገር የሚገኝ ካምፓኒ ሲሆን በአሰራር ሂደት የገጠሙ ተግዳሮቶችን መፍትሄ ለመስጠት ድጋፍና ክትትል እያደረገም ይገኛል። የኦሮሚያ ንግድ ቢሮ ባለፉት ዘጠኝ ወራት ከ130 ሺህ በላይ ህገወጥ ነጋዴዎች ላይ እርምጃ መውሰዱን ለአሻም ገለጸ። የኦሮሚያ ንግድ ቢሮ በክልሉ የሚታዩ ህገወጥ የንግድ እንቅስቃሴዎችን ለመከላከል ትኩረት ሰጥቶ እየሰራ እንደሚገኝም ለአሻም ነግሯታል። ፍራኦል ኃይሉ የኦሮሚያ ክልል ንግድ ቢሮ በክልሉ የሚታዩ ህገወጥ ንግድን ለመከላከል ትኩረት ሰጥቶ እየሰራ እንደሚገኝ ለአሻም ነግሯታል። ቢሮ ህገወጥ ንግድን ከመቆጣጠር አንጻር በአጠቃላይ ባለፉት ዘጠኝ ወራት ከ137 ሺህ በላይ የሚሆኑ የንግድ ተቋማት ላይ የገንዘብ ቅጣትና አስተዳደራዊ የቅጣት እርምጃዎችን መውሰዱን የኦሮሚያ ክልል ንግድ ቢሮ ኢንስፔክሽንና ሬጉላቶሪ ዳይሬክተር ጌታቸው ኦቢሳ ተናግረዋል። ዳይሬክተሩ አክለውም ከነዚህ አጠቃላይ እርምጃ ከተወሰደባቸው የንግድ ተቋማት ያለ ፈቃድ መነገድ፣ ያለ አግባብ ዋጋ ጭማሪ ያደረጉ ነጋዴዎች እና ያለ ዘርፍ በመነገድ ጥፋተኛ ሆነው የተገኙ መሆናቸውንም ኃላፊው አብራርተዋል። በዘጠኝ ወር ውስጥ እስካሁን ድረስ ህገወጥ ንግድን ከመቆጣጠር አንጻር በአጠቃላይ ወደ አንድ መቶ ሰላሳ ሰባት ሺ ሁለት መቶ ሰላሳ ሁለት የንግድ ተቋማት በህጋዊነት በክትትል እና ቁጥጥር ስራው ተለይተው ህገወጥ ሆነው በዚህ መልኩ የተለዩበት ሁኔታ ነው ያለው። እነዚህ የተለዩት ተቋማት እንግዲህ እንደኛ የተለያዩ አስተዳደራዊ እርምጃዎች የተወሰደባቸው ናቸው። እንደ ቅጣታቸው መጠን ለአብነት አሁን ያለ ፍቃድ መነገድ ወደ ሀምሳ ሺህ ሰባት መቶ ሀያ ሶስት የንግድ ማህበረሰብ ዋጋ ጨምረው በመሸጥ ወደ አስራ አምስት ሶስት መቶ ሰላሳ ሰባት ያለ ዘርፍ መነገድ ወደ

እንቅስቃሴ ተደርጎበት እርምጃ የተወሰደባቸው ናቸው። ከህገወጥ ንግድ ጋር ተያይዞ ከተወሰደው የገንዘብ ቅጣት ውስጥም ከስልሳ ሚሊየን ብር በላይ መሰብሰብ መቻሉን ገልጸው ከዚህ ከገንዘብ ቅጣት ባለፈ ከዘጠኝ መቶ በላይ የሚሆኑ የንግድ ተቋማት ላይም ህጋዊ እርምጃ እየተወሰደ መሆኑን ጌታቸው ኦቢሳ ተናግረዋል። ከተወሰደው ከወጥ እርምጃ ወደ ስልሳ ሚሊዮን ስድስት መቶ ሀያ ዘጠኝ ሺ አምስት መቶ ሰላሳ አንድ ብር አካባቢ ገቢ ተሰብስበዋል ማለት ነው። ይሄ በአስተዳደራዊ እርምጃ ነው። አስተዳደራዊ እርምጃ ውጪ ደግሞ ህጋዊ እርምጃ ወደ ዘጠኝ መቶ ሀምሳ ሁለት የንግድ ተቋማት ላይ ህጋዊ እርምጃ ተወስዷል። ህጋዊ እርምጃ ስንል እንግዲህ ወይ የእስር ነው ወይ ደግሞ በገንዘብ የሚቀርጽበት ሁኔታ ነው ያለው። እንደሱ አይነት እርምጃ ተወስዷል። በሌላ በኩል እንደ ሀገር እየተስተዋለ ያለው ህገ ወጥ የነዳጅ ግብይት በክልሉ ለመከላከል በተወሰደው ጥረት ከአምስት መቶ ሀያ ሰባት ሺህ ሊትር በላይ ነዳጅ በቁጥጥር ስር መዋል መቻሉን ዳይሬክተሩ ተናግረዋል። በዚህም ከ ሀምሳ ዘጠኝ ሚሊዮን ብር በላይ ለመንግስት ገቢ መደረግ መቻሉንም ገልጸዋል። በዚህ የቁጥጥርና ክትትል ስራ ውስጥም ንግድ ቢሮ ብቻውን ሳይሆን ከተለያዩ መንግስታዊ ተቋማትና ከህብረተሰቡ ጋር በጋራ በመሆን የተሰራ መሆኑንም አብራርተዋል። ከዛ ሌላ ደግሞ ከነዳጅ ጋር በተለይ ነዳጅ በአሁን ሰዓት በጣም በከፍተኛ ሁኔታ ህገወጥነትን የሚስፋፋበት ነው። እዛ ላይ የተሰራው ስራ እንደ አጠቃላይ ወደ ቤንዚን ናፍጣን ነጭ ጋዝን ይዞ ወደ አምስት መቶ ሀያ ሰባት ሺህ መቶ ሰማንያ ሶስት ብሎ ማለት ነው። በጎን በር ሲንቀሳቀስ ወደ ሀምሳ ዘጠኝ ሚሊዮን አንድ መቶ ሰላሳ አራት ሺህ በዘጠና ስድስት ብር ለመንግስት ገቢ የሆነበት ሁኔታ ነው ያለው። በህገ ወጥ ውስጥ እንግዲህ ያው ፋናዮች ናቸው ያሉት። እዚህ ላይ ያው በቅንጅት ነው እየተሰራ ያለው። እኛ ሴክተር ብቻ የሚሰራ አይደለም። የተለያዩ ባለድርሻ አካላትን በሁን በጋራ በቅንጅት የተሰራ ስራ ነው። እዛም ላይ በቅንጅት በመስራታችን እነዚህ ውጤቶች ነው መጥተዋል። ያው ትልቁ ነገሩ ድረሰቡ በተለያየ በጎናችን ሆኑ ችግሩ ያለበትን ቦታ በመጠቆም የተለያዩ መረጃዎችን በመስጠት ተባባሪ ሆነዋል። ቢሮ በተጨማሪም የኑሮ ውድነትን ለመከላከል የተለያዩ የግብርና ምርቶችና የኢንዱስትሪ ምርቶችን ተመጣጣኝ በሆነ ዋጋ ለህብረተሰቡ የሚቀርብበትን ሁኔታ በማመቻቸት ረገድ በርካታ ስራዎች እየተሰሩ መሆኑንም ተናግረዋል። በአብዛኛው እንግዲህ ንግድ የሰንበት ገበያዎች ሁሉ ተቋቁመዋል። ከአምስት መቶ ምናምን በላይ ሽንብስ ገበያ ተቋቁሞ የወረዳውና የከተሞቹ ላይ በተመጣጣኝ ዋጋ ለህብረተሰቡ በተለይ የኢንዱስትሪና ግብርና ምርቶችን በማቅረብ ህብረተሰቡ ተጠቃሚ እንዲሆን እንደሱ አይነት ስራ የሚሰራበት ነገር አለ። ምንድን ነው አሁን እንደዚህ አይነት ስራ ስንሰራ ትልቁ ነገሩ በጋራ አብረውን የሚሰሩ የባለድርሻ አካላት በጣም ወሳኝ ነው። ለአብነት አሁን የፍትህ አካላት ከኛው ጋር ደግሞ ገቢዎች ትራንስፖርት እንደዚህ በጋራ ተቀናኝተን በመስራታችን አብዛኛው አሁን ከማኑዋል አሰራር ወደ ዲጂታል ላይ ለማድረግ እያንዳንዳችንም አሰራሮቻችንም መፈተሽ እንዳለብንና አገልጋዮች ቅሬታ የሚያነሳባቸው ቦታዎች በመለየት ችግሩን ለመፍታት እየተካሄደበት ነው። በክልሉ ያለውን የንግድ ፍቃድ አሰጣጥ በማዘመን ከዘጠና በመቶ በላይ በሚባል መልኩ የዲጂታል አሰራርን በመዘርጋት ፈጣንና ቀልጣፋ ማድረግ መቻሉንም ጌታቸው ኦቤሳ ለአሻም ተናግረዋል። ዳይሬክተሩ አክለውም ቢሮ ለነጋዴዎች የቅድመ ግንዛቤ ማስጨበጫ ስራዎችን ጨምሮ ሌሎች ተግባራትን እያከናወነ መሆኑን አንስተው በህገ ወጥ ንግድን የመከላከል ሂደቱ ላይ ህብረተሰቡ ንቁ ተሳትፎ እንዲያደርግም ተጠሪ አስተላልፈዋል የምንሞተውም የምንኖረውም እዚሁ ሀገራችን ላይ ነው ያሉት የቀድሞ የኢትዮጵያ ፕሬዝዳንት ከኢትዮጵያ ከወጡ 34 አመታትን ደፈኑ ኮሎኔል መንግስቱ ሀይለማርያም ልክ በዛሬዋ ቀን ግንቦት 13 1983 ዓ.ም ነበር ወደ ዙምባቤ የሄዱት እለቱን በማይዘነጉ ጥንቅራችን ተመልክተኗል እንደሚከተለው ይቀርባል

ከዛሬ 34 ዓመት በፊት ልክ በዛሬው ዕለት ግንቦት 13 1983 ዓ ም ነበረ የቀድሞ የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት፣ የኢትዮጵያ ሰራተኞች ፓርቲ ኢሰፓ ዋና ጸሐፊ የነበሩት ሌተናል ኮሎኔል መንግስቱ ኃይለማርያም ሀገር ጥለው የሸሹት። ከዚህ ቀን አስቀድሞ ማለትም ግንቦት 10 ቀን 1983 ዓ ም በመኖሪያ ቤታቸው ለከፍተኛ ባለስልጣኖቻቸውም የራት ግብዣ ስለማድረግ ጋቸው የሚነገርላቸው መንግስቱ ግብዣው ሲጠናቀቅ፣ ከዚህ በፊት ባልተለመደ መልኩ ሁሉንም ተጋባዥ እንግዶች እበራፋቸው ላይ በመሆን አንድ በአንድ እየጨበጡ ስለመሸኘታቸው ይነገራል። በማግስቱም ግንቦት 12 ቀን ፕሬዝዳንቱ ሙሉ ቀን የተለያዩ ወረቀቶችን ቢሯቸው ውስጥ ሲቀዱ ውለው ሀምሻውን ወደ ዘመቻ መምሪያ በማምራት ለከፍተኛ የጦር አዛዦቻቸው ንግግር አደረጉም። ልክ በዛሬዋ ቀን ግንቦት 13 ደግሞ ብላቴ ማሰልጠኛ ጣቢያ ሄደው ከዚያም ወደ አስመራ ደርሶ ለመመለስ የሚበቃ ነዳጅ የሞላ አንድ ዳሽ አምስት አውሮፕላን እንዲዘጋጅ ትዕዛዝ አስተላለፉም። ከጠዋቱ ወደ ሁለት ሰዓት ገደማ ፕሬዝዳንቱ ከተመረጡ አጃቢዎቻቸው እንዲሁም ከሶስተኛ ክፍለ ጦር የመጣና የቅርብ አጃቢያቸው ከነበረው ከሻምበል ደመቀ ባንጃው ጋር በመሆን በኮሎኔል ተስፋዬ መሪነት ቦሌ ኤርፖርት ማረፊያ በመድረስ ተዘጋጅታ ትጠብቅ ከነበረችው አውሮፕላን ተሳፈሩ። በእለቱ ማለዳ ወደ ብላቴ የጦር ማሰልጠኛ እየሰለጠኑ ወደ ነበሩ የወቅቱ ወዶ ዘማች የዩኒቨርሲቲ ተማሪዎችን ለመጎብኘት ይሄዳሉ ተብለው ሲጠበቁ የነበሩት መንግስቱ አውሮፕላኑ በአየር ላይ እንዳለ ወደ ብላቴ ሳይሆን ናይሮቢ እንዲበር አስገደዱት። ሆኖም አብራሪው ወደ ኬንያ ለመብረር ካርታ እንደሌለውና መብረር እንደማይችል አሳወቀ። መንግስቱ ግን በግድ ትሄዳለህ ብለው አስገደዱት። ኢትዮጵያን ለ17 ዓመታት ሲያስተዳድሩ የቆዩት መንግስቱ ኃይለማርያም የተቃዋሚ የጦር ኃይል ወደ አዲስ አበባ ሲቃረብ አቅጣጫውን ቀይረው ጉዞ ወደ ኬንያ ናይሮቢ አድርገው ከዚያም ዙምባብዌ ገቡ። ፕሬዝዳንቱም ይህንን በማድረጋቸው የሀገር መሪ ሆነው አውሮፕላን በመጥለፍ የመጀመሪያው መሪ አስብሏቸዋል። በመስፍናዊ ስርዓት ውስጥ የቆየችው ኢትዮጵያ በወታደራዊ መሪ መተዳደር ከጀመረችበት መስከረም 2 ቀን 1967 ዓመተ ምህረት ጀምሮ ለ17 ዓመታት ኢትዮጵያን ሲመሩ የቆዩት መንግስቱ ኃይለ ማርያም ። ሀገር ጥለው መሸሻቸውን ተከትሎ በስድስት ሰዓት የኢትዮጵያ ሬዲዮ የዜና ወጃ በሀገሪቱ የነበረውን ደማፍሰስ ለማስቆም ሲባል ፕሬዝዳንት መንግስቱ ከሀገር እንዲወጡ መደረጉ ተነገረም። በማግስቱ ግን የመንግስት ምክር ቤት ለማንም ሳያሳውቁ ሸሽተው መሄዳቸውን አሳወቀም። ምክትል ፕሬዚዳንት የነበሩት ሌፍተናል ጀነራል ተስፋዬ ገብረ ኪዳንም የሀገሪቱ ፕሬዚዳንት ሆነው የተሰየሙት በዚሁ ቀን ነበር። በርካታ ሹመቶችን ለራሳቸው ደራርበው የሰጡት መንግስቱ ገና ከጀምሩ አስተዳደራቸው ተቃውሞ የበዛበት መሆኑን ተከትሎ መፍትሔ ብለው የወሰዱት በጠመንጃ ጥቃት መፈጸም ነበር። በዚህም ተቃዋሚዎቻቸው እንደ ተጠጓቸው ሲያዩ የምንሞተውም የምንኖረውም እዚች ሀገር ላይ ነው ብለው ግንባሬ እስኪበተን ድረስ ትግሌን እቀጥላለሁ ሲሉ የነበሩት ኮሎኔል ቤተሰቦቻቸውን ይዘው ወደ ዚምባብዌ ሸሹም። የኮሎኔሉ የስልጣን ዘመን የሚተቹ ገሚሶቹ ፕሬዝዳንቱ በስልጣን ቆይታቸው ለስልጣን ቅድሚያ ሰጥተዋል ብለው ሲሉም፣ አንዳንዶቹ ደግሞ የመሬት አዋጅን ጨምሮ አንዳንድ ጉዳዮች ላይ አሉታዊ አበርክቶ ነበራቸው ይላል ይላሉ በመጨረሻም ኮሎኔል መንግስቱ በሸሹ በስምንተኛው ቀን ኢህአዴግ አዲስ አበባን ተቆጣጠረም ሌተና ጄኔራል ተስፋዬ ገብረ ኪዳንም በስምንት ቀን የስልጣን ቆይታቸው በአዲስ አበባ እልቂት እንዳይፈጸም ሰራዊቱን ጠመንጃ እንዲያስቀምጥ መግለጫ ከመስጠት ያለፈ ስራ ሊሰሩ አልበቁም ኮሎኔል መንግስቱ አሁንም በስደት በሀራሬ እንደሚኖሩ ይነገራል በምስራቅ አፍሪካ በቀጣይ የተዘበራረቀ የአየር ሁኔታ እንደሚስተዋል ተገለጸም። በምስራቅ አፍሪካ በቀጣዮቹ ቀናት የዝናብና የሙቀት መጠን ትንበያን አስመልክቶ የምስራቅ አፍሪካ በይነ ልማት መንግስታት ድርጅት ኢጋድ ከግንቦት 21 እስከ ግንቦት 28 ድረስ በሩዋንዳ፣ ቡሩንዲ፣ ደቡብ ሱዳን፣ ምዕራብ ኢትዮጵያና አንዳንድ የደቡብ ሱዳን አካባቢዎች ከወትሮ የበለጠ ሙቀት እንዲሁም ደግሞ በሱዳን፣ በኤርትራና በጅቡቲ ከሁለት ዲግሪ ሴልሽያስ በላይ የሆነ ያልተለመደ የሙቀት መጠን እንደሚከሰት ለአሻም በላከላት መግለጫ አስታውቋል። እንዲሁም ከሰኔ እስከ መስከረም ወር ድረስ ከመደበኛው ጊዜ በላይ የዝናብ መጠን በአፍሪካ ቀንድ እንደሚጠበቅ ገልጿል። ኢጋድ ለአሻም በላከው መግለጫ እንዳስታወቀው በምስራቅ አፍሪካ 123 ሚሊዮን ሰዎች በቂ ምግብ የላቸውም። ይህ አሃዝ በኬንያ 67020 በደቡብ ሱዳን አንድ ሚሊዮን ስድስት መቶ ሺ ዘጠኝና በኡጋንዳ አስር ሺ ሀያ አንድ በተጨማሪነት ለምግብ እጥረት መጋለጣቸውን ያሳያል። በሶማሊያ አንድ ነጥብ ስምንት ሚሊዮን ህጻናት በዚህ ዓመት ለከፋ የተመጣጠነ ምግብ እጥረት እንደሚጋለጡም ታውቋል። ለዕለቱ ያዝንላችሁ ዜናዎች ከመጠናቀቃቸው በፊት ርዕሰ ጉዳዮቹን አስቀድመን እናስታውሳችሁም። ኮሚቴው ለኢትዮጵያ ብሔራዊ ምርጫ ቦርድ የስራ አመራር አባልነት የተመረጡ ስድስት እጩዎቹን ይፋ አደረገ። ኢትዮጵያ ተቋሟን በማዘመንና ግልጽ አስተዳደርን በማስፈን የዲጂታል ትራንስፎርሜሽን ጥረቷን ወደ ማሳደግ እርምጃዎች እየወሰደች ትገኛለች ተባለ። የኦሮሚያ ንግድ ቢሮ ባለፉት ዘጠኝ ወራት ከ130 ሺህ በላይ ህገ ወጥ ነጋዴዎች ላይ እርምጃ መውሰዱን ለአሻም ገለጸ። ከውጭ አሜሪካ ከ175 ሚሊዮን ዶላር ያላነሰ ገንዘብ የሚያወጣ አዲስ የሚሳኤል መከላከያ ይፋ ማድረጓን አስታወቀች። ለዛሬ እለተ እሮብ ግንቦት 13 2017 ዓ.ም ያጠናቀርናቸው የምሽት የአሻም ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን ቀሪ አሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። የእለቱ ተረኛ አሳላፊ አዲስ እንግዳ ሰው ነበርኩ። አሻም ለሁላችን!